ሰላም፣ የተወደዳችሁ የጋድስ ቮይስ ኔሽን ተመልካቾች ሁሉ፣ መልካም ጌታ የተባረከ ይሁን። እኔ እግዚአብሔር በብዙ እየረዳኝ ነው፣ እያገዘኝ ነው። ከዚህ በፊት በምለቃቸው ትምህርቶች ላይ እየተባረካችሁ እንደሆነ አይቻለሁ። ከዚህ በፊት የለቀኩት ቪዲዮ ግን በደንብ ያልታዩ ለብዙዎች ያልደረሱ ቪዲዮች አሉ። እነሱን ሌሎች ሼር አድርጉ፣ ያላያችሁ ገብታችሁ እዩ። ስለ ዲዘርኒ በመንፈስ መለየት ለክርስቲያኖች በጣም ጠቃሚ የሆነ ትምህርት ነው። ስለዚህ እነዚህን ትምህርቶች እየገባችሁ ይዩ። ስለ እግዚአብሔር ድምፅ ያወራሁትን ማለት ነው። አሁንም ከዚህ በኋላ የምለቃቸውን ላይክ እያደረጋችሁ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ። እኔ ብዙዎቻችሁን የሚባርክ ትምህርቶችን እለቅላችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ዛሬም ማስተምረው ስለ ህልም ነው። ጊዜያችሁ እንደደረሰ ወይም እግዚአብሔር እያዘጋጃችሁ እንደሆነ በአገልግሎት ሊሆን ይችላል፣ ለትዳር ሊሆን ይችላል፣ ለቢዝነስ ሊሆን ይችላል የሚያሳዩ ህልሞች አሉ። ይህንን ህልሞች እግዚአብሔር የሚያሳይበት ምክንያት ብዙዎቻችሁ በመንፈስ የነቃችሁና የተዘጋጃችሁ ስላልሆነ ስለዚህ እግዚአብሔር በምትተኙበት ታይ ያሳያችኋል። አንዳንድ ሰዎች እንደዚህ ብለው ይጠይቁኛል፣ ሁሉም ባይሆኑ፣ በህልሜ የማየው ነገርና የሚገለጠው ነገር ተመሳሳይ አይደለም። ምናልባት በህልማችሁ የእግዚአብሔር ሰዎች ሲቀቧችሁ ወይም ድንቅ የሆኑ ህልሞችን ልታዩ ትችላላችሁ። ፊዚካሉ ዓለም ላይ ግን ስታዩ፣ ምናልባት ላይፋችሁ ከባድና የተመታ ሊሆን ይችላል። ስለዚህ ለምንድን ነው ይላሉ አንድ ማወቅ ያለባችሁ ነገር እግዚአብሔር ህልሞችን የሚያሳያችሁ መንፈሳችሁ ያለበትን ደረጃ፣ ሌላው ነገር ደግሞ በእናንተ ህይወት ላይ ያለውን አሳይመንት ፐርፐዙን አላማውን ነው ብዙ ጊዜ የሚያሳያችሁ። ስለዚህ ህልም ባይዘው ወደ እናንተ ሲመጣ መቀለድ የለባችሁ። ሲሪየስ ነው መሆን ያለባችሁ። እግዚአብሔር በዛ ነገር ላይ ሲሪየስ እንድትሆኑ ይፈልጋል። ስለዚህ ያላችሁበትን የመንፈሳዊ ደረጃ ሊሆን ይችላል። በእናንተ ህይወት ላይ ያለውን ያስቀመጠውን ዓላማና ፐርፐዝ ነው የሚያሳዩ። ዛሬም ይህንን ህልም የምነግራችሁ ምክንያት ማለት ነው እግዚአብሔር እያዘጋጃችሁ እግዚአብሔር ወደ እናንተ እነዚህን ነገር እያመጣ ግን ያንቀላፋችሁ ሰዎች ልትኖሩ ስለምትችሉ ነው። ለዛ ነው ይሄንን የምነግረው። የመጀመሪያው ህልም ታውባችሁ ራሳችሁን ስታገኙት ውበት በብዙ ነገር ሊሆን ይችላል። ሴቶች ምናልባት ፀጉራችሁን ከዚህ በፊት አይታችሁት በማታቆት አሰራር ሊሆን ይችላል። በጣም ተውባችሁ ሊሆን ይችላል። ወይም ደግሞ ቬሎ ልብስ አድርጋችሁ ምንም የተዘጋጀ ሰርግ የለም፣ ግን ቬሎ አድርጋችሁ ስታዩ ሊሆን ይችላል። ወንዶች ደግሞ እንደዚሁ በጣም የሚያማምሩ ልብሶች ሱፍ አድርጋችሁ ራሳችሁን ስታዩ ተውባችሁ ስታዩ የመጀመሪያው ነገር እግዚአብሔር እያዘጋጃችሁ ነው። መጽሐፍ ቅዱሳዊ ነው ወይ? አዎ። ለምሳሌ ከመጽሐፍ ቅዱስ ክፍል ኤፌሶን አምስት ላይ መጽሐፍ ኤፌሶን አምስት ከቁጥር 27 ጀምሮ እንደዚህ ይላል እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና እንከን አልባ የሆነች የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል። ኢቨን ኢየሱስ እንኳን ከመምጣቱ በፊት ቤተ ክርስቲያን ምንድን ነው ነውር አልባ የሆነች ወይም ደግሞ የፊት መጨማደድ የሌለባት አድርጎ ሊያቀርባት ነው የሚፈልገው ማለት ነው። ሶ ህልማችሁ ላይ ተመሳሳይ ማለት ነው። ተውባችሁ እራሳችሁን ስታዩ እግዚአብሔር ለሆነ ነገር እያዘጋጃችሁ ነው። ለአገልግሎት ሊሆን ይችላል፣ እሱ ላሰበላችሁ በረከት ሊሆን ይችላል፣ ለትዳር ሊሆን ይችላል። እያዘጋጃችሁ ስለዚህ እንደዚህ አይነት ህልም የምታዩ ቬሎን ለብሰሽ ሱፋ አድርገ ሊሆን ይችላል ተውባችሁ ራሳችሁን አይታችሁት በማታውቁት መንገድ በተደጋጋሚ እንደዚህ አይነት ነገር ስታዩ እመኑኝ እግዚአብሔር እያዘጋጃችሁ ስለሆነ በተደጋጋሚ እንደዚህ አይነት ህልሞች ሰዎች ይነግሩኛል እነዚህ ሰዎችን እነግራቸዋል እግዚአብሔር ለሆነ ነገር እያዘጋጃችሁ ነው ኮንሸሱ ንቀታችሁ ጠብቁ እንዳትፈዙ እላችኋለሁ ሁለተኛው ደግሞ ማለት ነው የእግዚአብሔር ሰዎች በህልማችሁ ማለት ነው ለእናንተ ሰዓት ሲሰጣችሁ ስታዩ ሰዓት ሲሰጣችሁ ስታዩ ጊዜያችሁ እየደረሰ መሆኑን የሚያሳይ አንደኛው ምልክት ነው። አንድ የምታቁት የእግዚአብሔር ሰው ሊሆን ይችላል በስጦታ መልክ ሰዓት ሲሰጣችሁ ስታዩ ተመሳሳይ ነገር ነው። ይሄ ሰዓት ብቻ አይደለም። አሁን ብዙዎች ተሰጠኝ የሚሉት ልብስ አለ፣ ኮት አለ። ያ ኮት ማለት ነው ፊት ሲያደርግ በደንብ እንደተሰሙ ይፈልጋሉ። ሲሆናችሁ ስታዩ ማለት ነው ያ ኮት የተሰጣችሁ ኮት ልክክ ሲል ስታዩ፣ እግዚአብሔር ለሆነ ነገር እያዘጋጃችሁ የሆነ እናንተን የሚመጠን ጊዜ እየደረሰ ነው። አንዳንዶቻችሁ ግን ኮቱ አይሆናችሁም፣ ይበዛባችኋል። ልብስ ሊሆን ይችላል ያ እግዚአብሔር ሰው የምትወዱት ሰው ሲሰጣችሁ ሲሰፋባችሁ ምናምን ትንሽ የሚቀራችሁ ጊዜ አለ፣ ሲዝን አለ። ነገር ግን ያ ኮት ልክክ ካለ፣ ያ የተሰጠሽ ልብስ ፊት ካደረገ እግዚአብሔር ሲዝናችሁን እያደረሰ ነው። ይህ ማለት ግን አሁን ብዙዎቻችሁ ጊዜያችሁ ደርሷል ማለት። አሁን በዚህ ዘመን ያለው አስተሳሰብ ቸርች ስለመክፈት ብቻ ወይም በአንድ ጊዜው የሆነ ነገር ይመጣል ብለው ብቻ ሰዎች ያስባሉ። ነው እንደዛ አይደል? ምናልባት እንድትገባበት የሚፈልገው የአገልግሎት ስፍራል እንድትጀምሮት የሚፈልግ ቢዝነስ ሊኖር ይችላል። ስለዚህ ማወቅ ያለባችሁና ማስተዋል ያለባችሁ ይሄ ነው። ሰዓት ሲሰጣችሁ ካያችሁ እንደዚሁ ለእናንተን እናንተን ፊት የሚያደርግ ልብስ ከተሰጣችሁ ያ ሲዘናችሁ ነው። ምክንያቱም አንዳንድ ጊዜ እነዚህ እግዚአብሔር ሰዎች ሪፕሬዘንት የሚያደርጉት ራሱ ጌታን ስለሆነ ማለት ነው። ጌታ ብዙ ጊዜ ራሱን የሚገልጠው እናንተ በምታምኗቸውና በምትወዷቸው በምትከተሏቸው የእግዚአብሔር ሰዎች ስለሆነ ማለት ነው። ይህም በቀላሉ ከእግዚአብሔር ቃል አንጻር መረዳት እንችላለን። ኤልያስ ለኤልሳ ሊሄድ ሲል የሰጠው ምንድን ነው? መጎናጸፊያ ነው። መጎናጸፊያ ነው ጥሎለት ሄደው። ስለዚህ መጎናጸፊያ አንደኛ ግሬስን ሪፕሬዘንት ያደርጋል፣ ጸጋን ሪፕሬዘንት ያደርጋል። ቅባትን ሊሆን ይችላል ያሳያል። ሶ ይህንን ነገር ስታዩ እግዚአብሔር እያሳያችሁ ያለ ነገር አለ ማለት። ስለዚህ ይህንን ስታዩ ወደ እናንተ እየመጣ ያለ ግሬስ ና ሲዝን አለ። ሶስተኛው ነገር ደግሞ በእርሻ መካከል በመከሮች መካከል ራሳችሁን ስታዩ፣ ብዙ ጊዜ በእርግጥ ይህንን ትላልቅ ሰዎች ነው የሚያዩት በርሻ መካከል በመከሮች መካከል ራሳችሁን ሆዳችሁ ስታዩ የሚታጨድበት ስፍራ ላይ ሆናችሁ ራሳችሁን ስታዩ እግዚአብሔር ለዚህ ሲዝን እያዘጋጃችሁ። እኔ አስታውሳለሁ እናቴ አንድ ህልም አይታ ነበረ። አንተን ሳዬ በርሻ መካከልና በእንደዚህ በመከሮች መካከል አየው። ብላ ነገረች። የዛን ጊዜ ምንም የጀመርኩት ነገር አልነበረ፣ ምንም የጀመርኩት ነገር አልነበረ። ነገር ግን ይህንን ስት ነገረኝ እግዚአብሔር ለሚመጣው ትውልድ እያዘጋጀኝ እንደሆነ ገብቶኝ ነበረ። ልክ እሷ ባለችው በትንሽ ጊዜያት ውስጥ እግዚአብሔር ትውልድ ወደ እኔ ማምጣት ጀመረ። አራተኛው ደግሞ አሁንም የእግዚአብሔር ሰዎች ኢምፓርት ሲያደርጋችሁ ወይም ጸጋን ሲያካፍላችሁ እና ደግሞ በህልማችሁ በመንፈስ ተሞልታችሁ ኢቨን አንዳንዶቻችሁ ህልማችሁ ላይ ሆናችሁ ይሄ ፕሬዘንስ ይሄ መገኘት ይህንን ቅባት ስትካፍሉ ይታወቃችኋል፣ ይሰማችኋል። ይህንን ስታዩ እግዚአብሔር ለአዲስ ነገር እያዘጋጃችሁ ነው፣ ፕላስ ደግሞ እያስገባችሁ ነው። ይህንን አሁን በህይወቴ ላይ በጣም ብዙ ጊዜ አይቼዋለሁ። የእግዚአብሔር ሰው ጸጋ ካካፈለኝ በኋላ በነዛ ሳምንታት ውስጥ እኔ ኤክስፒሪየንስ አድርጌው የማላቀው እግዚአብሔር ጸጋ በህይወቴ ላይ ሲገለጥ አዲስ ነገር ውስጥ ስገባ ይቸዋለሁ። ስለዚህ ኢምፓርት ስትደረጉ የምታዩ ሰዎች፣ ጸጋን ስትካፈሉ የምታዩ ሰዎች ማለት ነው እግዚአብሔር ወደ አዲስ ሲዝን እያስገባችሁ ነው፣ ወይም እግዚአብሔር ለአዲስ ሲዝን እያዘጋጃችሁ ነው። ስለዚህ እነዚህ ህልሞች ከባረካችሁ ማለት ነው። ኮሜንት ላይ ያሳዩ የምትጨነቁበትን ህልሞችን አስቀምጡልን። እግዚአብሔር በሰጠኝ ጸጋ ሁሉ ህልሞችን እፈታላችኋለሁ። ጌታ ኢየሱስ አብዝቱ ይባርካችሁ። ተባረኩልን።